ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ትፈልጋለሁኝ። ዛሬ ሰኔ አንድ 2017 በኢትዮጵያ የዘመን አቆጣጠር ጁን 8 በጎርጎሳውያን የዘመን አቆጣጠር የጋት እለታዊ አጫጭር መረጃዎችን ወደ እናንተ አድርሳለሁኝ። በመጀመሪያ እንግዲህ ዛሬ ሰኔ አንድ ሁለት ሺ አስራ ሰባት ነው። በመግቢያ እንደነገርኳችሁ ከዛሬ ድፍን ሀያ ዓመት በፊት ሶስተኛው ሀገራዊ ምርጫን ተከትሎ ድምፃችን ይከበር የስልጣን ምንጩ ህዝብ ይሁን ብለው ለመብታቸው ለዲሞክራሲያዊ መብታቸው የታገሉ የአዲስ አበባ ወጣቶች በእድሜያቸው ደግሞ አነስ ያሉ የሰባት ዓመት ህፃንን ጨምሮ ሽማግሌዎች ቁጥራቸው በኋላም በአጣሪ ኮሚቴውም ኤክሰሲቭ ፎርስ ታስታውሳላችሁ። ከመርማሪዎች ውስጥ የተወሰኑትም ወደ ውጭ ሄደው ነበረ። በተለያየ ሚዲያዎች በሰብአዊ መብት ተቋማት ሁሉ የቀረቡ ነበሩ። ከመጠን በላይ መንግስት ኃይል ተጠቅሟል የሚል ሪፖርት ያቀረቡ የሃይማኖት አባቶች፣ የህግ ባለሙያዎችም ነበሩ። ዞሮ ዞሮ የ1997 ምርጫን ተከትሎ የአዲስ አበባ ሲቪል ዜጎች የተጨፈጨፉበት ያ ዳታው ይለያያል። አርባ ፕላስ አለ አምስት እንግዲህ ሪፖርቱ አምስት ባሶች ላይ ጉዳት መድረሱን፣ የአካል ጉዳት፣ የንብረት ውድመት ከምንም በላይ ሁሉም ተሰርቶ ይገኛል። ክቡር የሆነ የሰው ልጅ በአልሞ ተኳሾች በአጋዚ የተጨፈጨፈበት ቀን ነው እንግዲህ በዛ ወቅት በዛ ወቅት ድምጻችን ይሰማ በመረጥናቸው እንተዳደር፣ በነገራችን ላይ ምርጫ ዘጠና ሰባት እንግዲህ አንጻራዊ የምርጫ ነጻነት በሂደቱ በፕሮሲጀራል ፍትህ የፕሮሲጀራል ጀስቲስ የሚባለው በኋላ ላይም ቢሆን በውጤት ደረጃ ለምሳሌ ሙሉ ለሙሉ አዲስ አበባን አማራ ክልልም የተለያዩ በቅንጅቱ በራሱ የፖለቲካ ቅንጅት የታየበት ብሔራዊ ጥቅም ከዚህ ከማንነት ተኮር አስቀድሞ በዘጠና ሰባት ከነበረው በዘጠና ሁለትም ከተንጸባረቀው በኋላ ከዘጠና ሰባት በኋላም እንደገና ደግሞ በሁለት ሺህ ሁለት በሁለት ሰባት ለውጥ እስኪመጣ ድረስ ከተንጸባረቀው ይሄ ማንነት ተኮር ይሄ ታት ማንነት እንግዲህ ተፈጥሮአዊ በሆነው ሰው ፈል- ወድዶ ፈቅዶ በሰራው ባደረገው ላይ ባልሆነው የማንነት የብሔር ከዛ ፖለቲካ ይልቅ ስለ ኢኮኖሚ በስፋት የተነገረበት እኛ ብናሸንፍ የመንገድ አውታሮችን እንገነባለን። እንዲህ አይነት ስህተት ሰርቷል፣ ኢህአዲግ ብሔራዊ ጥቅምን አሳልፎ ሰጥቷል። የባህር በር ያኔ በጣም በስፋት የተነሳበት፣ የቤቶች ግንባታ አዲስ አበባ ላይ ያለውን የቤቶች ችግር ለመፍታት የባቡር መስመር እንዘረጋለን የሚል እንግዲህ እኛም ደግሞ እኔ ለምሳሌ ፐርሰናሊ ያኔ የዩኒቨርሲቲ ተማሪ ነበርኩኝ። አርባ ምንጭ ዩኒቨርሲቲ በጣም ፖለቲካውን እንከታተል ነበር። በጋራ በጋራ ሆነን የምንከታተልበት የዩኒቨርሲቲ ውስጥ ምርጫ የተደረገበት ድምፃችንን የተቆጠረው ምርጫ ደግሞ እንዲሄድ ያደረግንበት ኦልዳት በጣም በጣም መልካም የሚባል አንጻራዊ የነበረበት የሀሳብ ብዝሃነት የተንጸባረቀበት የሰው ልጅ እንደ እንግሊዝ ፕሪሚየር ሊግ ወይንም በጣም በጣም በጣም እንደ ድራማዎች በጣም እንደሚስቡ ድራማዎች የምርጫ ክርክሮች የተወሰዱበት የአንድ ትውልድ የቀደመው ከደርግ መንግስት መውደቅ በኋላ ያ የደርግ መንግስት በዛ ውስጥ የነበሩ ኢሊቶች በጋዜጣ፣ በመጽሔት በተለያየ ሀሳብ ትግል ተሰማርተው የነበሩት በሀገር ውስጥም በውጭም የተቀናጁበትና እንግዲህ መጽሄቶችንም ታስታውሳላችሁ። በነዛ ኦፍኮርስ ደግሞ የሚያጋግሉ ልክ ዛሬ በሶሻል ሚዲያው የሚታየውን አይነት ደግሞ የሚያጋግሉም ነበሩ። በኋላ ላይ ተመልሰው ለብላክሜል ለካራክተር አሳሲኔሽን የዋሉት ማለት ነው። ዞሮ ዞሮ እንግዲህ ያን ተከትሎ እነ ልደቱ ነበሩ። በቃ በዛ ወቅት ልደቱ ህዝብ የሰጠው አመኔታ ህዝብ የሰጠው ክብር፣ እኔ ፐርሰናሊ ስለ እኔ ከሆነ ማወራው ለልደቱ በጣም በጣም የተለየ አድናቆት የተለየ ለመሞትም እሱን የማክበርም ነበረ። እንግዲህ አፍሪካ ማንዴላው ዘተረፈ ይባል የነበረው። ከዛ እንግዲህ ከዘጠና ሰባት ከሀያ ዓመት በኋላ ልደቱ ዛሬ ያለው ምን ላይ ነው? የፖለቲካ አሰላለፍ ውስጥ ምንድን ነው? በግል ኢጎ፣ በተገፋሁ ባልተሳካልኝም ስሜት ከሆኑ ቡድኖችና ግለሰቦች ጋራ ያለው ግፊ የሀይል ማሳየት እችላለሁ የሚል ነው ወይንስ ሪል የእውነት አሁንም ዛሬ? ኦፍኮርስ ጀስት ዋን ማን ነው አንድ ግለሰብ ነው በዛ ውስጥ የፓርቲ ፖለቲካ ውስጥ የተሰማራ አይደለም። አገር ለማጎሳቆል ወይንም ለሀገሩ ይበጀኛል የሚሆነ ሀሳብ ማንሳት ይችል ይሆናል፣ ግን በኢትዮጵያ ፖለቲካ ምህዳር ውስጥ ፖዘቲቭ ኮንትሪቢሽን ኖረዋሉ የሚባለውን እንግዲህ የምናየው ነው የሚሆነው። ኤንዌይስ እነኚህ ከአርባ በላይ ንጹሐን የተጨፈጨፉበት ቀን ነው። ይሄንን ስናስብ አንድም እንዳይደገም፣ ሁለተኛም መንግስት ለውጥ ለማምጣት በዲሞክራሲያዊ መንገድ ምርጫ ያደረጉ በዲሞክራሲያዊ መንገድ ምርጫ ማድረግ ብቻም ሳይሆን ደግሞ ድምጻቸውን ለማስጠበቅ ድምጻቸው እንዲከበር እንዲሰማ ጥረት በማድረግ የወደቁት ዜጎችን እያሰብን በጠመንጃ አፈሙዝ ምንም ውጤት በማያመጣበት አንጻራዊ የተገኘች የልማት እድልን ሰላምን ከማምከን ውጭ የኢትዮጵያ አራት ኪሎ ወይም ኢትዮጵያን ለመምራት የኢትዮጵያ ህዝቦች ይሁንታ በድምፃቸው አሸናፊውም መሸነፉን አምኖ በድምፅ ከዛ ባልሆነ በቀር በኃይል በጉልበት የሚመጣ ነገር የለውም ሊኖር አይችልም የሚለው እንድናስታውስ ነው ሌላ ምናልባት እሱን ተከትሎ እንግዲህ ትናንት ጦርነት ይብቃ ሰላም ይስፈን፣ ጦርነት ይብቃ፣ አገዛዝ እናስወግድ። ምንም የሚገናኝ ነገር አይደለም። ጦርነት ይብቃ አንድ ጥሩ ነው። ጦርነት ይብቃ ግን አገዛዝ ያብቃ። ሪጅም ቼንጅ ያስፈልጋል። ሪጅም ቼንጅ ስርዓት እንቀይራለን፣ መንግስት እንቀይራለን ተብሎ ጫካ የገባው ወይስ በአስማት ነው በድግምት ነው? ከዛ ውጭ ደግሞ የሚጋጩ ህልሞች አሏቸው። አንድ የሚያደርጋቸው ግን ሁሉም የተገናኙ አካላት በዛ ያሉት ኢንዲፔንደንትሊ የማይወስኑ ናቸው። ሁሉም እዛ የተገኙት ከጀርባቸው የሚያዝዛቸው የሚገፋቸው ኃይል ያለ ሁሉም ማለት ነው። መርሰነሪዎች ናቸው፣ ቅጥረኞች ናቸው። ከዛ በዘለለ የሚጋጨል ምን ያላቸው በዛ ባሉት የብሔር ፌዴራሊዝም ነው የሚያቀነቅነው አለ አንደኛው ኃይል ቢዛም ወለጋ ያኔ ነው የሚላለ እዛ ደግሞ መጤዎች ናቸው። በቋንቋ በኦሮሞኛ ካልተግባቡ በኦሮሞኛ ካላወሯችሁ አትግዟቸው፣ እንጀራ እንዳትገዙ የሚል ኃይል ደግሞ ዛለ። መጤዎችን በሜንጫ ቁረጡ የሚለው ኃይል አለ። እዛ ተከበብኩ ብሎ ያስጨፈጨፈ በሕግ መጠየቅ ያለበት ሊጠየቅም የሚገባው በነገራችን ላይ ከዛ ደግሞ ስብሃት ነጋ ሲፈታ ነው ተስፋ ቆርጠን ወደ ፋኖ ትግል የገባን የሚል በአደባባይ ሲያወራ ይኖራለ። ትናንት ግን የስብሃትን ቡራኬ ቁጭ ብሎ የሚያዳምጥ። በነገራችን ላይ እኔ ስብሃት ያው አርጅተዋል ሽማግሌ ነው እና የሆነ የኢህአዴግ ኮንፈረንስ ያለ ነው የሚመስለው ንግግሩ ምን ይላል? ኮሚቴ ተቋቁሞ የተፈጸመው ሙስና መጠናት አለበት ይላልና የሆነ የድርጅታዊ ጉባኤ ላይ ያለ ነው የሚያስመስለው። ኤኒዌይስ የሚጋጭል ያላቸው አንድ የጋራ ካረጋቸው አንደኛ ሁሉም ጸረ ኢትዮጵያ ኃይሎች መሆናቸው ሁለት ደግሞ ዶክተር አብይን መጥላታቸው እና እሱን ለማስወገድ በነገራችን ላይ ይሄ ሁሉ እንዲሁ ዶክተር አብይን ጠልቶ አንድ ላይ መቆሙ በራሱ የዶክተር አብይ ስኬት ነው ብለን ልንወስድ እንችላለን። ከዛ በኋላ ከዛ መልስ የሚያገናኛቸው ነገር ያለ አይመስለኝም። እንግዲህ በሌላ መልኩ ለምሳሌ የአማራ ፋኖ ብሔራዊ ኃይል በመወከል ዘመነ ከራሱ ከወያኔ የተላከለትን ካች ለብሶ ያቀረበው ንግግር አለ። በሌላ መልኩ ደግሞ ወያኔ ህወሓት በጉልበት እናስመልሳለን ወልቃይትን በሚል ደግሞ ምሽግ እየቆፈሩ ያሉበት ሁኔታ አለ ለወልቃይት እንፋለማለን የሚል የጎንደር ፋኖ አለ። የጎንደር ፋኖ አለ። ያ ፋኖ ደግሞ አንደኛው በዘመነ ካሴ ውስጥ ነው ያለው። እስኪ ምን ይሆናል የሚለውን አብረን የምናየው ነው የሚሆነው። ኤኒዌይስ ግን የሚጋጭ ህልም ነው ያለ። ምናልባት አንድ ህልም አለው ከተባለ ጦርነት ይብቃ ብሎ፣ ግን አብይ ሳይወድቅ ሰይፋችንን ወደ ሰገባ አንመልስም ብሎ የጦርነት ቡራኬ የተደረገበት ነው። አንድ ያሳቀኝ ነገር አለ። እና አንደኛ ኢንተርኔት፣ ዩቲዩብ ተቋረጠ፣ ኢንተርኔት ደከመ የሚል እኔ በነገራችን ላይ አይነው ፕሮፓጋንዳ እንደዛ ይሰራል። ግን የሚከታተለውን ህዝብ መናቀስ ተገቢ ነው ወይ የሚል እምነት አለ። ከዛ በዘለለ አንድ ጀዋር በጣም ያሳቀኛል። የኢትዮጵያው ኤለን መስክ ቴሌ እመኑኝ፣ እርግጠኛ ሆኑ፣ በቃ አሳያችኋለሁኝ በኢንተርኔት ላይ ያለውን የበላይነት በቅርቡ። እና አንዳንድ ጊዜ ዛት በቃ ኤግዛጅሬትድ የሆነ ለራስ የተሰጠ ከፍ ያለ ግምት ሄዶ ሄዶ ሄዶ፣ በነገራችን ላይ ናርሲስቲክ ሜንታሊቲ ለበሽታ ነው የሚዳረገው። እና ላዩሞ የክቡር ሚኒስትር እንደዚህ አድርገን መንግስት ለውጥ እናመጣለን፣ ዘጭ አደርግ ነው ምናምን። አንድ ወዳጅ አግኝቼ ነበርና የ60 ሀገር አማካሪ ነን ሲለን የነበረው ቀልድ ነው እንዴ! ለካ የ60 አቃጣሪ ነው አለና። የሰው ልጅ ዋንስ ሂሮ ሊሆን ይችላል ሪቮሉሽነር ሊሆን ይችላል በየዘመኑ ግን በቃ ራሱ አንዴ ከውስጥም ከውጭም ባለው ኮንቴክስቱ ረርቶ በዛ ለውጥ ውስጥ የራሱን ጠጠር አበርክቶ ሊሆን ይችላል። ነገር ግን በድጋሜ ሁለተኛ ለውጥ መሪ መሆን ግን አይቻልም እና የማይሆንን ነገር አንዳንድ ጊዜ ያለ ማለት ነው። በነገራችን ላይ አንድ ደግሞ ፈሩ፣ ተንቀጠቀጡ ምናምን ይላል የሚያስቀኝ በቃ ለራስ ይሄ ምንድን ነው የሚፈጠር ይህም ለነገሩ ከናርሲስቲክ ሜንታሊቲ ለራስ ከሚሰጥ የተጋነነ ምልከታ የሚመነጭ ነው። እኔ አይደው ነው እንግዲህ ኢትዮጵያን ለማሻገር ኢትዮጵያን ለማሳደግ በሚደረገው ጥረት ሁላችንም ፈጣሪ ረድቶን ልዩነቶች ይኖራሉ። የፖለቲካ ልዩነት፣ የአካሄድ ልዩነት፣ የፖሊሲ የስትራቴጂ ነገር ግን በኢትዮጵያ የግዛት አንድነትና ሉዓላዊነት፣ በቀይ ባህር ጥያቄ ዙሪያ ከድህነት መውጣት ጠንካራ ተቋማትን በመፍጠር በቀይ ባህር ቀጠና፣ በምስራቅ አፍሪካ ቀጠና ኢትዮጵያ ፓወር ሃውስ እንድትሆን አዋራጅ አሳፋሪ ከሆነው ልመና እንድንወጣ፣ ፖለቲካችን ደግሞ ሀሳብ ላይ የተመሰረተው ነው። እኔ ሀሳቤ እኔ ለምሳሌ ማህበራዊ ፍትህ ነው የምከተል ከሆነ ወይ ሊበራሊዝም ነው የምከተል ካልኩኝ፣ የመንደሬ ሰዎች ውስጥ ሰብሰብ ብዬ ፓርቲ ማቋቋም የለብኝ። አንተ ትብስ እኔ ልብስ በቃ ልክ የጋራ የሆነ መዳረሻ ግብ ኖሮን ትግላችን ወደ ሀሳብ ትግል እንድንሄድ እኔ ተስፋ አድርጋለሁኝ ከዛ ውጭ ያለው ግን ይሄ እኔ በልጥ አንተ ትበልጥ ፉክክር የእኛን ሀሳብ ያልገዛ ቅጥረኛ ባንዳ ወዘተረፍ የሚለውን የሚጠቅም አይመስለኝም ሌላው ምናልባት በዛሬ ሁለት እግር ኳስ ጨዋታ ነበረ። በዚህም የሲዳማ ቡና እና የወላይታ ድቻ እግር ኳስ ጨዋታ ነበረ። ሲዳማ ቡና ወላይታ ድቻን ሁለት ለአንድ አሸንፏል። የሲዳማ ክልል ፕሬዚደንት አቶ ደስታ ሌዳሞ፣ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አብርሃም ማርሻለው፣ ሌሎችም እንኳን ደስ አላቸው የሚል መግለጫ እያወጡ ነው ናይ እና በጋት ሚዲያ ቤተሰቦች ስም ለሲዳማ ቡና ደጋፊዎች እንኳን ለሲዳማ ቡና ክለብ ደጋፊዎች እንኳን ደስ አላችሁ መልእክቴን ማስተላለፍ እፈልጋለሁኝ። በነገራችን ላይ ንኳስ አስመልክቶ ሲራገቡ የነበሩ በቃ ፍጹም ውሸት ነበረ፣ ጭፈራ ነበረ። በነገራችን ላይ ለእኔ ለጌትነት በጣም የወላይታ ድቻ እግር ኳስ ደጋፊዎች በጣም ነው የሚገርሙኝ። ትናንት ጀምሮ ከልደታ ያየሁትን ነው የምነግራችሁ። ልደታ፣ ሰሚት፣ ፒያሳ አካባቢ፣ አራት ኪሎ በጣም በህብረቱ ነው የክለቡን ማልያ እና ደግሞ ይሄ ፍላግ እሱን ይዘው ሲጨፍሩ በጣም ጠዋት ላይ ደግሞ የአዲስ አበባ በሰንበት እሑድ ቀን በአብዛኛው መንገዶች ይዘጋሉ። ህፃናት፣ ወጣቶች ስፖርታዊ እንቅስቃሴ ያደርጋሉ። እኔም አቅም በፈቀደ ስፖርታዊ እንቅስቃሴ እያደረግኩ ነበር እና በጣም ይጨፍሩ ነበር። ስፖርት ደግሞ ብሽሽቅ አለው። በነገራችን ላይ ይሄ የትኛውም ሀገር ላይ ያለ ነው። ስፖርት ብሽሽቁ፣ ፉክክሩ፣ ፉገራው ምናምን የሚለው ነው። ያ ብሽሽቅ ያ ፉግግር ያቀልድ እኛ ሀገር ላይ ሌላ ይዘት የለውም ወይ ደፍነት፣ ክለቦች በተለይም የእግር ኳስ ደጋፊዎች ማህበሩ በደንብ መስራት መቻል አለበት። የጸጥታ አካላትም ይሄን መስራት መቻል አለባቸው እና አዲስ አበባ ስቴዲየም እንደምታውቁት እንግዲህ እየታደሰ ነው ያሉ። በዛ አዲሳቱ ላይ ወንበሮች እየተቀየሩ ነው። እነዚህ መተላለፊያ ስቴሮች ምንድን ነው ይሄ ደረጃዎች መደገፊያዎች እነዚህ እየተቀየሩ ነው። በአካልም ገብቻቸው ስለነበር ከላይም እንትኖች ይሄ ሸዶች ልብስ የማልበስ ስራ እየተሰራ ነው ያለው እና በባለፈው በቀለ ምንድን ነው ይሄ በቀላልኩኝ አበበ ብቂላ ስቴዲየም የሆነውን አይታችሁታል። ወንበሮች እየተነቀሉ እርስ በርስ ድብድብ ነበረ። ወል አዎ እንግዲህ የእንግሊዝ ፕሪሚየር ሊግም ምንም አይተናል፣ ሻምፒየንስ ሊግም ስናይ የአውሮፓ ሻምፒየንስ ሊግ እንደዚህ አይነት ነገሮች አሉ። እኛ ሀገር ላይስ በጣም አይበዛም ወይ? በደንብ መሰራት አለበት። እኔ ያን ያህል ያው የምታውቁም ትኖራላቸው ወዳጆች፣ ያን ያህል በጣም እግር ኳስ ምናምን ምናምን የምከታተል ሰው አይደለሁም፣ ግን እንትኑ ደስ ይለኛል፣ ይሄ ሆታው ምናምን ያለው ነገር ማለት ነው። ሶ ያን ተከትሎ የአዲስ አበባ ስቴዲየምን የጣሪያ ስራ የደረጃ ስቴሮችን የወንበር የመቀየር ስራ የሚሰራው ተቋራጭ አሁን በደጋፊዎች መካከል በሚደረግ ፉክክር በሚደረግ ጥላቻ እንኳ ቢነሳና ችግር ቢያጋጥም ስላላስረከብኩኝ ጉዳት ቢደርስብኝ ይህን ኃላፊነት ሶሪ ይህን ኃላፊነት የሚወስድ የለም በሚል ምክንያት በዝግ ሆኗል። አንደኛ ይሄ ነው። ሁለተኛ ደግሞ ያው የሰኪሪቲም ጉዳይ እርስ በርስ ደግሞ ከአበበቂላን በማየት ሌሎች ደግሞ እንግዲህ የፀጥታና ደህንነት አካላት የወሰዱት ይኖራሉ። እሱን ተከትሎ ዙሪያ ላይ እኔ ከጊዮን ሆቴል ፊት ለፊት ሻይ እየጠጣው ነበርና ፍግግሮች፣ ጨዋታዎች ምናምን አሉ። ጥይት ተተኮሰ። አንድ ጥይት ወደ ላይ ጀስት የሆነው እሱ ነው። ከዛ በኋላ እርስ በርስ ሩሩጫ ምናምን ዙሪያውን ስቴዲየም ዙሪያ ነበረ እና ወዲያውኑ ስቴዲየም ዙሪያ ላይ የሚያስተናግዱት ውስጥ ላይ ሻይ ቡና የሚሰሩ ሰዎች ለመዝጋት ይሮሯጡ ነበርና ወዲያውኑ ወዲያውኑ እኔ እጄ ላይ እጄ ላይ ምን ሚል ፌስቡክ ላይ የተለጠፈ ሁለት ሰዎች በጥይት ተመተው አንደኛው እዛው ላይ ህይወቱ አለፈ፣ አንደኛው ዘውዲቱ ገባ ተባለ። ምንድነው የሚጠቅመው? በእውነት እኔ አሁን የእውነት እንኳን ቢሆን የእውነት ይሄ ነገር ቢያጋጥም ምንድነው የሚጠቅመው? ኦኬ እዛ ደጋፊዎች እንደዚህ እንደዚህ ሆኑ። የማን ደጋፊ ነው እንደዚህ ሆነ ይወይ ማን ደግሞ እኛ ገር ላይ ደግሞ ብሔር አለ ያተጋግለው ሰዎች ቢሞቱ ቢጎዱ ምንድን ነው የሚጠቅመን? በዚህ መንገድ ስልጣን ይገኛል? አንዳንዶች ደግሞ ፈርተን እንዲሁነን ዘጠኝ ቀን ተጉዘን 11 ቀን ተጉዘን ከአዲስ አበባ ከኢትዮጵያ ወጠን ይደናል ብሎህ አትነሳም ወይ የሚል ቅስቀሳ የሚለጥፍ ሰዋል። እኔ ይሄ ትክክል አይመስለኝም። በጣምም ያሳዝባል። የኤርትራ ማህበራዊ ሚዲያ ሁሉ በቃ አዲስ አበባ ተወጥሯል፣ ሰዎች እየሞቱ ነው ምናምን ዘተረፈ የሚል ይሄ ተገቢ አግባብ አይደለም። ዝሮ ዝሮ አስቀድሜ ቅድም እንዳልኳችሁ ኢትዮጵያ ውስጥ ያለው በነገራችን ላይ በብልጽግናና በጸረ ብልጽግና መካከል ያሉ ኃይሎች ናቸው ያሉት፣ እና በብልጽግና ጀስት ኢትዮጵያውያን አሉ። ችግርም ምንም ካለ እሱን መቅረፍ ነው። በጸረ ብልጽግና ካምፕ ውስጥ ቲፒኤልኤፍ ሻቢያ ግብጽ ጸረ ኢትዮጵያ ኃይሎች አሉ ትናንት በአደባባይ በጋራ ወጥተው አይተናቸዋል ማለት ነው ሌላው ምናልባት ዝናብ የተወሰነ ድምፅ አለ ይመስለኛል እንዳይረብሸን በትናንትናው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያውን ቢሊዮነር አሊኮ ዳንጎቴን በጽፈት ቤታቸው ተቀብለው አነጋግረዋል እንግዲህ ናይጄሪያን ትሪቡን ከሁለት ቀን በፊት 06 ጁን 2025 እንድታነቡት ብዬ ነው እኔ ሳይት የማድረገው ፕሊዝ የምጠቅሰው ናይጀሪያን ትሪቡን ስለ አሊኮ ዳንጎቴ አንድ መረጃ አውጥቶ ነበር እና ምንድን ነው የሚለው ናይጄሪያ አንዲት ኪሎግራም ማዳበሪያ አታምርትም ነበር አንዲት ኪሎግራም ነገር ግን ዛሬ ከዜሮ በመነሳት ናይጄሪያ ዛሬ የናይጄሪያን የማዳበሪያ የአፈር ማዳበሪያ ሸፍነው ሸፍ ነው 37% የአሜሪካን የማዳበሪያ ገበያ ተቆጣጥሯል። አሊኮ ዳንጎቴ አንድ ሁለት ናይጄሪያ የምትታወቀው በዓለማችን ከፍተኛ ሲሚንቶ ምርት ኢምፖርት በማድረግ ነበር ወደ ሀገር ውስጥ ወደ ናይጀሪያ በማስገባት። ነገር ግን ይላል የናይጄሪያን ትሪቡን 06 ጁን 2025 የወጣው ነገር ግን ዛሬ ናይጄሪያ በአፍሪካ ውስጥ ቀዳሚ ስሚንቶ ኤክስፖርተር ነች። እንዲያውም በአብዛኛው አገራት እዚህ አፍሪካ ውስጥ ያለ ለምሳሌ የሁሉም አገራት ድምር ተደምሮ እንኳን ከዛ በላይ እጥፍ የሆነ ኤክስፖርት የምታደርግ አገር ነች። በጤና ረገድ ከጌትስ ፋውንዴሽን ጋር ከታዋቂው ባላ ቢል ጌትስ ፋውንዴሽን ጋር በመሆን ማለት ነው ከጌትስ ፋውንዴሽን ጋር በመሆን ናይጄሪያ ውስጥ ፖሊዮን ማጥፋታቸውን የተመጣጠነ ምግብ ኒውትሪሽን ላይ ደግሞ ሰፊ ውጤት ማምጣታቸውን እናስቀምጠዋል። ሰው ክቡር ጠቅላይ ሚኒስትሩም እንደጠቀሱት በስልታዊ ኢንቨስትመንቶች ኢትዮጵያ የምትፈልገው አንደኛ በ2018 በ2017 በነበራቸው የፓርላማ ክቡር ጠቅላይ ሚኒስትሩ የአባይ ግድብን በተመለከተ እሱ እንደሚመረቅ በመጪው ዓመት መስከረም፣ ከዛስ ሌላ ተጨማሪ በአባይ ወንዝ ላይ ግድብ እንደሚሰራ ገልጸዋል። ይሄንን ወደ ኋላ ተመልሳችሁ ፓርላማ ላይ አንድ ብቻ አንገነባም፣ አንድ ሌላ ተጨማሪ እንግዲህ ያንን ይዞ ያን ተከትሎ ደግሞ ኢትዮጵያ በአንድ ጊዜ ሁለት ግድብ አባይ ወንዝ ላይ ልትገነባ ነው። ዩናይትድ አረብ ኤሚሬት ስፖንሰር አድረገች የሚሉ እየወጡ ያሉ አሉ። ቀድሞ ለመገኘት ቀድሞ ኢንቨስት ለማድረግ የወተርሎ የሃይድሮፖለቲክስ ህጎችን እናያለን ብያቸዋለሁ። ለዚህ እየተዘጋጀውበት ነው። በዛ ረገድ አንደኛው የኢትዮጵያ ትልቅ ፎከስ በቀጣይ አመት የሚሆነው ማዳበሪያ ነው። የአሞኒያ ከኢራን በኩልም ለማምጣት ከሌሎችም በተለይ የፔትሮኬሚካል ኢንዱስትሪ ላይ በጣም ጠንካራ ከሆኑ ሀገራት ለማምጣት የሚሞከር ይሆናል። ሰው በፐብሊክ ፕራይቬት ፓርትነርሽፕ ምናልባት ሙሉ ለሙሉ አሊኮ ዳንጎቴ ማዳበሪያ ፋብሪካውን ይገነባል ወይንስ በ አምሳ ሁለት አርባ ስምንት ፐብሊኩ ማለት ነው የመንግስት የልማት ድርጅቶች የኢትዮጵያ የልማት ድርጅቶች ፕላስ ህዝብም ደግሞ አክሲዮን የሚገዛበት። ኤኒዌይስ እንደዛ ሁኖ በ5149 ወይ 5248 እሱ ይሆናሉ የሚለውን እሱም ማለት ነው ድሮ ድሮ ግን አሞኒያም በራሱ ኢትዮጵያ ነዳጅ ኦይል የነዳጅ እስክታመት ድረስ ቢያንስ የአሞኒያውም ከናይጀሪያ የሚመጣበትንም እሱን የሚደረግበት ከዛ ባለፈ ኢትዮጵያ በብረታ ብረት በጣም ሂውጅ ስቲል የብረታ ብረት ፋብሪካ የመገንባት ፍላጎት አለ። አሊኮ ዳንጎቴ ከዚህ በፊትም እንደሰማችሁት አስቀድሞ ከክቡር ጠቅላይ ሚኒስትሩ ከዚህ በፊትም ቆይታ ነበረው። በዛም ምንድነው ኢትዮጵያ ውስጥ ያለው ዳንጎቴ ሰሜንት አለ። እሱን የማስፋት እንግዲህ በቀጣይ የሙገር ስሚንቶንም ከመንግስት እጅ ዳንጎቴ ሊገዛ ይችላል። እሱን እንግዲህ አብረን የምናየው ነው፣ የፕራይቬታይዜሽንም ስላለ ማለት ነው። ከዛ ባለፈ አሁንም በተመሳሳይ በኢንዱስትሪ መንደሮች ውስጥ በኢትዮጵያ ኢንዱስትሪ መንደሮች ውስጥ የማንፋክቸሪንግ ውስጥ የሚሰማራበት አዳዲስ የቤቶች ግንባታ ላይ፣ የመሰረተ ልማት ግንባታ ላይ የሚሰማራበት እድል እነኚህ ይኖራሉ ማለት ነው። የሚጠቅመን ሚበጀን ይሄ ነው እንግዲህ ሌላ አይ ቲንክ ወሳኙ ነገር ለኢትዮጵያ የሚበጃት የሚጠቅማት ይሄ ነው የሚል እምነት አለኝ። ምናልባት በዚሁ አጋጣሚ ኢትዮጵያ ኢኮኖሚዋን ለማሳደግ በምታደርገው ጥረት በጣም የሰፋፊ ሀገሮች ኢንቨስተሮች ወደ ኢትዮጵያ እየመጡ ከሚመለከታቸው አካላት ጋር ቅኝት እያደረጉ እየተወያዩ ነው ያሉት። አንዳንዴ በጣም የሚገርመኝ ኢትዮጵያ እየፈረሰች ነው እያበቃላት ነው ምናምን ይላሉ ሰዎች። እንደዛ አይደለም። ፕሊስ ማንንም ሰው ነው የምመክረው፣ ግለሰቦች በተለይ በውጭ ያላችሁ ኢትዮጵያውያንም ኢትዮጵያ ተስፋ ያላት ሀገር ነች። ኢንቨስት አድርጎ ወደ ሀገራችሁ ቤት ግዙ፣ ሪል ስቴት ብን ሰፖርት አድርጎ በውጭ ያለውን እውቀታችሁን ልምዳችሁን በመያዝ ወደ ኢትዮጵያ ኢንቨስት አድርጉ። ሌሎችንም ደግሞ ማግባባት ይጠበቅባቸዋል የሚል እምነት አለኝ። ወደ አስራ ሶስት ኪሎ ሜትር አካባቢ ርቀት ያለበት የቀይ ባህር እና በቀይ ባህር አድርጎ ግብፅንና ሳውዲ አረቢያን የሚያገናኘውን ቦታ ላይ በመንገድ ለማገናኘት ኦልሞስት የአራት ቢሊዮን ዶላር አካባቢ ኢንቨስትመንት፣ ያንን በቅርቡ ስራ እንደሚጀምር ሳውዲ አረቢያና ግብፅ እያሳወቁ ያሉበት ሁኔታ ነው ያለው። የራሻ ዩክሬን ጦርነት አለ፣ ሌሎች ከቀጠናው አንጻር የአልሸባብም አለ። እነኝና ሌሎችም ጉዳዮች ደግሞ በቀጣይ በሌላ ጊዜ የምናይ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ተንቼው